ጋዜጠኝነት በጣም የተከበረ ሙያ ነው። እዚህም ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ። የሶስት ወር እና የሁለት ወር ኮርስ ወስደን አይደለም እዚህ መጥተን መረጃዎችን ተደራሽ ምናደርገው። ትናንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብ ነው ተጫዋቾች አዲስ አበባ ስቴዲየም ትሪቡን ላይ የነበሩ ተጫዋቾች እንዴ ማነው ጋዜጠኛ እስኪሉ ድረስ የተሰጣቸው ስልጣን ም ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዟዟርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። አድማጮች አሉላ ሲወለድ ጤነኛ ነበር። ከእድሜ ኩዮቹ ጋር አብሮ የሚቦረቅ ፈርጉሰን ከዩናይትድ እስኪለቁ ድረስ አንድም ቀን ታሞ የማያወቅ ልጅ፣ ከወጡበት ጊዜ አንስቶ አእምሮ እየናወዘ መጣ። ባስ ብሎ ኤሪክ ቴናግ ተሰናብቶ ሩበን አሞሪም ከመጣ በኋላ ሰውየው እብደቱ ባሰ። መዘባረቃ በዛ። ጨርቁን ጥሎ አበደ። ባገኘው ቦታ አፉን መክፈት ጀመረ። ሆስፒታልም አቀና። የድሮ ስርዓት ናፋቂ በሚል ካንሰር መጠቃቱ ተነገረ። ከዛ ጊዜ አንስቶ ስጋው ከዳው። ዕለት ተዕለት ሰውነቱ ይመነምን ጀመር። ባስ ብሎ ሰውነቱ ከመክሳቱ የተነሳ ንፋሱን ላይ ስተው ጀመር። ግሪና ማስተርሱን በጋዜጠኝነት ቢሰራ ምንም የጋዜጠኝነት ባህሪ ሊታይበት አልቻለም። ከጋዜጠኝነት ይልቅ የዕድር ቤት አሮጊት ባህሪን ተላበሰ። በቲክቶክ ቪዲዮ ከመረጃ ይልቅ ሐሜተኛ መሆንን መረጠ። እኔ ያዩት ሰዎች ሁላ ጋዜጠኝነቱን ትቶ የጀበና ቡና ቢጀምርና ወሬዎቹን እዛ ሂዶ ቢያወራ የተሻለ እንደሆነ መከሩት። እሱ ግን አሻፈረኝ አለ። በሲዲ ስፖርት ላይ የለምድ ተንታኝ ሆኖ ደግሞ ደጋግሞ ታየ። አዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት እንዴ፣ መልበሻ ክፍል አንተ አትገባም ከተባልከ እነሙሌ ለምን ገቡ ብለ ቪዲዮ ይሰራሉ። እንዴ ስርዓት አይኖርም? እያረገጠ ተብሎ መልሶ አይረገጥም ብለን ነው ዝም ያለ ነው እንጂ እኮ መናገር እንችላለን አይደል? ባለፈው አይተዋል። ይሄ የሬዲዮ አንቴና የመሰለ አሙላ አሉላ ሆና በተው፣ በቃ እንዴ

አንተ ከጾምክ እኛ እናከፍልሀለን። ተወን እንጂ አሉላ፣ አሉላ ስራት ያዘራም ወርጄ ከቲክቶከር ጋር ምናምን አትበል። ወደ ላይ ወጥተህ ነው ከቲክቶከር ጋር ጋር የምታወራው አንተ ታችን ያለው ታው እኛ ዝቅ እኛ ዝቅ ያለው የማንቺ ደጋፊ ነው ያቀበጠ ከፍ እንልሃለን 60 ሺህ ፎሎወር ነው አ ክ ው ምናደቶክአት ና ልጆ በቃ። ይህ መንደርተኛ የሆነ የጋዜጠኛ ባህሪ ያለው ልጅ ማለት አሉላ ፍሬ የሚባለው ነው። የኢትዮጵያ ጋዜጠኞች በጣም የሚያሳፍር ደረጃ እየደረሱ ነው። እኔ አንድ የዓለም ትልቅ የሚዲያ ተቋም ኢትዮጵያ ጋዜጠኞችን ልገምግም ግም ቴስት ላድርግ ቢል እኔ በጣም ነው የምሸማቀቀው፣ ሀገር ውስጥ ባሉ ጋዜጠኞች። ለነገሩ ይሄ የምትመለከቱት የኢትዮጵያ ጋዜጠኞችን ይወክላል ብዬ እኔ በግሌ አላስብም። እውነቱን ልንገራችሁ፣ ቤተሰብ ምንም መስተካከል ያስፈልገን። አሉላ የሚባለው እኔ አርሰናል ዋንጫ ይበላም ብሎ በሰራው ቪዲዮ ነው ጋዜጠኛ ይሁን አይሁን ምናም የሚለውን ገለመሌ አወኩት። እሱ የሚያወኩት በዛ ሰዓት ነው። ግን ራሱ ልክ እንደ ጥልቅ ፌቨርሰሪ እየቆጠረ ትልቅ መስዋዕትነት የከፈልኩበት ስራ ምን አለ፣ ምንስተካከሰው እንዴ ጅኑ እንዲህ መሰለናችሁ፣ የምንታየው አሁን ደግሞ ምን ብላ መጣች? ለምን ቲክቶከሮች የጊዮርጊስንና የቡናን ጨዋታ ገብተው እድል ተሰጣቸው? ለምን እዛ ገብተው የዘገቡ ቲክቶከር፣ ያለው ንቀት በጣም አስጠላ ማለት ነው። ልንገርህ፣ አንተ ቲክቶክ ላይ ተፍተፍ እያልክ አይደል ገንዘብ ለማግኘት፣ ለምን እንሰካከሳለን? ራስ ቪዲዮ እየሰራህ ቲክቶከርን አትናቅ። ስታወራ አፍ ላይ ራሱ ያስታ። እኔ ከቲክቶከሮች ጋር አልመደብም። ማና አንተ እንዲህ ቲክቶክ ላይ ኮን እንደ ሞር እየታየ የመታወቅ ስሜት እየመጣልህ ያለው እኮ ቲክቶከር ነው እንጂ በሬዲዮ ማን ያዳምጣሃል? አንተን ቁጭ ብሎ የሚያዳምጥ የለም እኮ። አረ፣ በመድኃኒዓለም አናሰታክስ። አረ ተው ግን። በደንብ ኮፒ ሊንክ አድርጉት። ይሄ ሰውዬ ከሚዲያ እናጠፋለን፣ እምቢ ካለ። የምሬን ነው የምነግራችሁ፣ ከሚዲያ ጭራሽ ነው የምናጠፈው። ከመስመር ከድንበር በጣም እየተላለፍን ነው። በደንብ ኮፒ ሊንክ አድርጉ። ቤተሰብ ይመቻችሁ። መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዟዟርክ እስከ መቅረስ ድረስ የሚያስችል ስልጣን ቲክቶከሮች የላቸው ፕላትፎርም ነው። ቲክቶከር አንተ ልጅ ከጠበኩህ በላይ ደደብነ የሶስት ወሩ እና የሁለት ወር ኮርስ ወስደን አይደለም እዚህ መጠን መረጃዎችን ተደራሽ ምናደርግ። ትናንትና በአዲስ አበባ ስቴዲየም የኢትዮጵያ ቡና እና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛን ጋዜጠኞች እነሱ ናቸው እስክንል ድረስ ዝናብን የቀላቀለ ከባድ የተባለ ንፋስ መከሰቱን ተከትሎ ኪሏቸው ከአምሳ በታች ሆነውም እቤታቸው እንዲቀመጡ ካልሆነ ግን በንፋሱ ሊወሰዱ እንደሚችሉ ማስጠቃቂያ ሰጥቷል። ይህን በፖዘቲቭ ነገር ነው ያዩት፣ የቲክቶከሮችን መምጣት ላይክ እግር ኳሱን ለማሳደግ ፕላትፎርሙ ራሱ ብዙ ሰዎች እንዲመለከቱ ስለሚያደርግ እነዚህ ሰዎች ብዙ ተከታይ ስላላቸው እነዚህ ቲክቶከሮች በእነሱ በኩል የተወሰነ ነገር ቢደረግ እግር ኳሱን ለማነቃቃት ይጠቅማል የሚል ሀሳብ ይመስለኛል፣ ይህንን ያደረጉበት ምክንያት ግን። ይህንን ማድረጉ መጥፎ ነው ብዬ አላስብም። ግን ላይክ ምን መደረግ አለበት ብዬ የማስበው ነገር አለ። ለምሳሌ የተከለከሉ ቦታዎች አሉ፣ የተከለከሉ ቦታዎች አሉ። መልበሻ ክፍል ውስጥ ክልክል ነው። ማንም ስካይ ስፖርት መግባት አይችልም። ዓለም ላይ የሚዘግበው ማለት ነው። ዲሲፕሊን የሚባል ነገር አለ። ዲሲፕሊኖቹ መከበር ያለባቸው ዲሲፕሊኖች አሉ። መልበሻ ክፍል ውስጥ ገብተህ ተጫዋች ሲያወራ ነጻነቱ ምናምን እንድትነፍገው አይችልም። ይሄ ለምሳሌ ከደጋፊው ጀርባ አርጎ ደጋፊውን ከጀርባቸው አርገው ምናምን የሚያደርጉን ነገር፣ ጋዜጠኝነት በጣም የተከበረ ሙያ ነው። እዚህም ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አሉ። የሶስት ወርና የሁለት ወር ኮርስ ወስደን አይደለም እዚህ መተን፣ መረጃዎችን ተደራሽ የምናደርገው ትናንትና ትላንትና በአዲስ አበባ ስቴዲየም ላይ ጋዜጠኝነት በጣም የተከበረ ሙያ ነው ያለው። እዚህም ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ። የሶስት ወርና የሁለት ወር ኮርስ ወስደን አይደለም እዚህ መተን። እኛ እኮ አሉላ ይችላል አሉላ የሚገርም አሉላ ምናምን ስንል ስናጨበጭብል ምናምን የነበረው ላይ ያርሰናል ደጋፊዎችን እንደማብሸቂያ እየተጠቀምንበት እንጂ የሆነ የምትችለው ነገር ኑሮ ሀሳብ ሽጠህልን የሆነ አንበሳ ጋዜጠኛ ሆነ ምናምን እኮ አደለም። ያው በአንተ ምክንያታውን ጋዜጠኞችን ብንሳደብ ይደብራል፣ ግን ከአንተ የተሻለ ቲክቶከሮች ምን አይነት የሚገርም ባህሪ እንዳላቸው ሙሉ ጋ ሄደህ መመልከት ትችላለህ። በምን አይነት መልኩ መልስ እንደሰጠ ማለት በዚህ ደረጃ ጠሪያ ረህንታራለ እንዴ! ምንም የምታውቀው ነገር የለም ምንም ማለት ነው የማንችስተር ደጋፊ ነኝ ብለህ ስትመጣ ጨብጭበን ምናምን ያደረግ ነው የፍሬሜ ማን እንደዛ ሲንበጫበጭ አርሰናል ደጋፊዎች ልክ የሆነ እንደ ማብሸቂያ ስለተጠቀሙት በሱ መንገድ ለመሄድ እንጂ የምታውቀው ነገሩ ኑሮ የተከበርክ ሰው ምንም የተከበረ ሙያ አይደለም። እንዲሁም ልክ እንዳንተ አይነቱ ሰው ከገባበት የተከበረ ሙያ አይደለም። በጨባጫ አሁንስ በጣም ወረድክ። በጣም በጣም ይሄ እጅግ በጣም ሼንፉል የሆነ አጥቂ ነው። ይሄን ያክል ምቀኝነት አያስፈልግም በቃ ዩናይትድ ብራንድ ነው በለኛ ፎሎወር ካጣ ችግኛ ፎሎና ዩናይትድ ብራንድ ብቻ በለኛ ፎሎ እናደርጋለን፣ ችግር የለም። ቲክቶከር ገብቶ ትንቀረጸ የውጭ ቲክቶከሮችን መመልከት ይችላለኩ እንዴ እና ዴላን ፔጅ መመልከት ችላለኩ ዩኤን ውስጥ ገብቶ ሲያሰራጩ እንዴ። የአሜሪካ ምርጫ ጊዜ ኮ ዴላን ፔጅ ነው ገብቶ የአሜሪካ ፕሬዚዳንት ኦፊስ ዋይት ሃውስ ውስጥ ገብቶ ሲያሰራጭ ነበር። ቲክቶከር ነው እንዴ አንተ፣ እዛ ቁጭ ብላ አይደል የኢትዮጵያው ኢትዮጵያውስ ቲክቶከሮች ትልቅ ነገር የሰሩት ብሩክሊሱን ተመልከት እንዴ ስለ ሀገራችን ስለ አባይ ግድብ ዓለም አቀፍ ሚዲያ ላይ እንድታይ ያደረገው ቲክቶከር ነው። እንዳንተ ቁጭ ብሎ እዛ ስለለፈለፈ አይደለም። ምንት ስለላለ አይደለም። ለሀገር የሚጠቅም ነገር የሚያደርግ ያለው ትልልቅ ሚዲያ ስላላቸው ነው። ጥሩ ነገር ተጠቀሙበት። ይሄን ያክል መተምቀኝነት ብና ምንድነው እንዴ? ምንድነው ተራ አመቶ ነው እንዴ? ዘቀጥክ፣ ዘቀጥክ፣ በጣም በጣም ዘቀጥክ። እጅግ በጣም ያሳዝናል። በጣም ታሳፍራላችሁ፣ በጣም በጣም ታሳፍራላችሁ። ጆርናሊዝምና ተራ ቲክቶከርነትም ባናወዳደር ደስ ይለኛል። ባይ ዘይ እኔ ከየትም ለቃቅሚ ያቆይቆይ እንድታመን ማለችኛው ልጅ ጋር አርጋትና እንደተራ እንደተራ ቲክቶከር ከየትም ለቃቅሚ ጆርናሊዝም ኤን ኮሙኒኬሽን ኢን ሃዋሳ ዩኒቨርሲቲ ማስተር ሴን አዲስ አበባ ዩኒቨርሲቲ ቨርጂኒቴን ኤን ቺቺኒያ ጤንነቴን ደግሞ አማኔ ሎ ሆስፒታል ላይ ሰራሁት። ኦኬ እኔ ከየትም ከቲግባ ላይ አንብቤ ምናምን ቲግባ ላይ ተለጣፍ ለጣፉት እውነት እኮ ነው ማለት ነው አለቻ ሀገር ግን ወዲህ እኔ ዛ ከቲግባሌ ምናምን አብያር ዜና ምሰሩ ኦኬ ዝም ብላችሁ እዚህ ትንሽ የሳንቲም ስለምሰሩ እኔ እናንተን አይቼ አሁን ቲክቶክ ስለጀመርኩ እንደዛ ነው ማለት ኦኬ ሙዋዝ ይሄ ጀሞ ደፋር ደንቆሮ ታውቃላችሁ ልም ያለ ደንቆሮ አለለ ደንቆሮ ታውቃላችሁ ግን ደፋር ነው ደፋር ነው እሱ የማን ደጋፊ ነው የማን ስተነት ደጋፊ ነው ድፍረት ኑሮት እውቀት እንዳለው ሊያርም በቃ አሉላ ሊያርም አስተሰሰት ለም ያልክ ደንቆሮ ደጋፊነህ እሱም አለለይ አለለይ አለለይ የሆነው ደንቆሮ ጋዜጠኛ ነው። አሉላ ላይ ባጠፋው ሁልሽም ሁልሽም የማንቸስተር ደጋፊ ትረግጣል። በደምብ አድርገን ነው የምንረግጠው። ለምን አንድ ላይ ሆናችሁ እንቁላ ልንጣል ስትሉ ነበር። አንድ ላይ ማን እንጣል? ማን ይጣልልህ? ሁልሽም አንድ ላይ እርገጥ ነው የምናደርግሽ። አሉላ አሉ ባጠፋው ሁሉም ሁሉም የማንቸስተር ደጋፊ ይረገጣል። ማን አባት ስለሆንክ ነው? አንተ በቃ ደንቆሮ አብረህ አብረህ ትረገጣለህ። እንዲህ ርጥፍ ነው የምናደርገህ። ለአሉላ መልስ መስጠት የሚችለው የሊቨርፑል እና የአርሳል ደጋፊ ያለቀል ሌላሽ አብረሽ ነው የምትረግጡት። አብረሽ ጭፍለቅ አድርገህ ነው የምትረግጥ። ያም አለላይ ደንቆሮ ነው። አንተም አለላይ ደንቆሮ ደጋፊ ነው። አብረህ አብረህ አብረህ ነው የምትረገጠው። የተባለ ተመልጥ ነው። እሺ ጋይስ፣ ሰሞኑን እንግዲህ እኛ ቲክቶከሮችን የሚመለከት በጣም በጣም ክብር የለሽ ንግግሮችን አንዳንድ ስማቸውን መጥቀስ ከማልፈልጋቸው ሰዎች እየተመለከትኩ ነው። ለዛውም ያሉበት ሙያ በጣም የምናከብረው የምንወደውና ብዙ ትልቅ ቦታ የምንሰጠው ብዙ መሥዋዕትነት የተከፈለበት እንዲሁም ደግሞ ብዙ ትላልቅ ሰዎች ያለፉበት ቦታ ነው እና ከዛ ቦታ ላይ ሆኖ በጣም ክብር የለሽ ንግግር እኛ ገብቻ ሳይሆን ብቻ ሁሉም ጋር ሁሉም ፊልድ ላይ እየገቡ ይሄ መንደርተኝነት የተሞላበት ንግግር፣ ኔጌቲቭ የሆኑ ንግግሮችን ብቻ ፎከስ ያደረጉ ሀሳቦችን እየተመለከትኩ ይገኛሉ። እና እንደውም እኛ ሀገር ለቲክቶከሮች ክብር ተሰጥቷል ብዬ አላስብም። በቃ ቲክቶከር ሲባል የሰው አእምሮ ውስጥ የሚመጣ የሰው አእምሮ ውስጥ የተቀረጸው ኔጌቲቭ ወይ ፌመስ የሚሆኑ ሰዎችን በቃ ላርለ በትክክለኛው ባልሆነ መንገድ መጥተው የሆነ ነገሮችን ተናግረው ና በአንድ የሆነ ፌመስ ሆኖ ህይወታቸውን ሲለውጡ በተመለከትናቸው ሰዎች ቲክቶከሮች የተቀረጹ ይመስለኛል፣ የሰው አእምሮ ውስጥ ማለት ነው። እንዲህ እንጂ ስንት ዓመት ለፍተው በትክክለኛው መንገድ ትክክለኛ ሀሳብን ይዘው ሰውን ሊያስተምር ሊገነባ የሚችል ነገሮችን ይዘው መጥተው ለፍተው የፈንበሱ ህይወታቸውን የቀየሩ ልጆች አሉ ለነዛ የሚገባቸው ክብር ተሰጥቷቸዋል ብያላስም በኔጌቲቭ ወይ በፈመሱት ስም ነው የተዋጡት እነዚህ ልጆች ማለት ነው እና ስታዲየም ገብታችሁ ለምን ሽፋን ሰጣችሁ የሚባል ደግሞ ጥያቄ መጣብን እኔ እስካሁን በተደጋጋሚ በእኛ ዙሪያ ሀሳብ ሲሰጥ ያው ለዛ ቦታ ላይ እንደሚገኙ ሰዎች የተሻለ ቦታ ስላለኝና ክብር ስላለኝ ሀሳብ መስጠት አልፈለግኩም ነበረ አሁን ግን በጣም ተላለፍንና የሚያስጠላ ደረጃ ላይ ደረሰ ነገሩ ማለት ነው ማለት ይሄ በቃ የመንደርተኝነት አላለ የቡና ጠጡ ወሬ ሆነ ጨዋታው ማለት ነው እና ኢንፍሉንሰሮች ዓለም ላይ በዚህ ሰዓት የደረሱበትን ቦታ ብታይ በፍጹም ይህንን ነገር ትናገራለህ ብዬ አላስብም። እኔ ማለት ነው። እነ ዳይላምፔጅ ዓለም ላይ ትልልቅ ከሚባሉ ቦታዎች መካከል ሃይታውስ ውስጥ እየገቡ መረጃዎችን ሲሰሩ ተመልክተናል። ኢንፍሉንሰር ነው ዳይላምፔጅ፣ በቅርቡ ለእኛ ግድባችን መረጃ ሲሰራ የነበረው ማለት ነው። እንዲሁም ደግሞ እነ አይሾ ስፒድ የዓለም እግር ኳስ ትልቁ ተቋም ፊፋ ፕሬዚዳንት የሆኑት ጃን ኢንፋንቲኖ አጠገብ በመሆን ፊፋ ክለብ ወርልድ ካፕን ሲያስጀምር ተመልክተናል። አለ አይሾስፒድ እንደውም ትልቅ ስራ ሰርቷል የሚባል ሰው አለም በማዝናናት ነው የሚታወቁ አይሾስፒድ። እኛ ሀገር ግን እንደዚህ የሰውን አእምሮ ሊገነባ የሚችል ትክክለኛና ፖዚቲቭ የሆኑ ነገሮችን ብቻ ለህዝቡ ለማድረስ የሚሞክሩ ሰዎችን እዚህ ቦታ ላይ ለምን ተገኛችሁ፣ ለምን እግር ኳሳችንን ሽፋን ሰጣችሁት የሚል ንግግር መናገር ግን በጣም የሚያሳፍር